ኢየሱስ ክርስቶስን ሰበክ ለብቻው ማለት አንተ የማርያም ጠላት ነ ተብሎ ተቀምጧል። ዋይ ቅድስ ድንግል ማርያም ኢየሱስን የወለደች ጊዜ መጥተው የሰገዱለትም ስጦታ የሰጡትም ለሱ ነው፣ እንግዲህ ያጠገቡ ነበረች። የክብር ስግደድ ለምን አልሰገዱላት? አዎነ ነው እንኳን ቅድስ ድንግል ማርያም የጌታን እናት ጠላታችሁን ውደዱ የሚል መጽሐፍ ቅዱስ ተሸክሞ ሙሉ ጴንጤ ቅድስ ድንግል ማርያም መጥላት የሚችል ጴንጤ የለም። በዚህ አጋጣሚ አቡነ ገብርኤልን እግዚአብሔር አምላክ ይጠብቅል። እኔ ሳሉ ማቃቸው ትልቅ ትልቅ የሚባሉ እግዚአብሔር አምላክ በቅርቡ ይገልጻል። እሳቸው ወደ ጌታ ይመጣል። ከእኔ እኔ አንድ ተራ ሰው የሆነ ዮኒ ማኛ አንተን ያገኘ ጌታ እውነተኛ አምላክን ነው። ጸሎት አርግልኝ ክቡን ያልኩ ትልቅ የተባሉ በትልቅ ቦታ ያሉ ሰው ጸሎት አርግ ልጄ፣ እኔም ተከተል ይመጣል እና ክብሩን ጌታ ይውሰድ ያንን ነው አሜን በጣም በጣም ደሰኛ ነኝ ስለሱ የዛሬ ዓመት የዛሬ ሰላሳ ዓመት እንዴት አድርጌ እንደ ወንጌሉን አውቄ እንዴት አድርጌ ለብዙዎቻችሁ በውስጥ ስለጠየቃችሁ ኝ ልመልስላችሁ አጠቃላይ መጽሐፍ ቅዱሱን አንብ ያልገባህን ጠይቅ ነው የተባለ እኔም ደግሞ በጣም እያደርኩ እያለበኩ በጣም አድርጌ መጽሐፍ ቅዱስ መልሱ የጌታ መጽሐፍ ነው ቅዱስ መጽሐፍ ነው መልሱ ያለው በሙሉ እዛ ላይ ጸሎት ነው ጾም ነው። ምን ያደርጋል? የህይወት ነው የህይወት ጉዳይ ነው። የገንዘብ የቁማር የምን አይደለም። የነፍስ ጉዳይ እኔም ብቻ ሳይሆን ልጆች ያሉ እነሱ በጌታ ናቸው። ከበፊትም። በነገራችን ላይ እግዚአብሔር አመቻችቶ እኮ ነው ያስቀመጠኛል። የምሰራበት ነገር የለም እዚህ አካባቢ ዋፍ በጌታ ናቸው። ከበፊትም በፊትም አመቻችቶ አስቀምጧል ጌታ። የኔ ጓነት እንጂ ጌታ ሁሉም ነገር አመቻችቶ ነው የሚያስቀምጠልኝ። ገባ ሲፈልግ ሲመርጥ ያንተን ነገር ብቻ ነው እንጂ ሌላውን በሙሉ አዘገጃጅቶታል ጌታ። በሙሉ አዘገጃጅቷል ጌታ እና የእነሱ ነገር የሚከብድ አይደለም። እንኳን እነሱ አይደለም ወደፊት የእኔ ቤተሰቦችን መጽሐፍ ቅዱስ ቁጭ አርገን እየተወያየን ከዛ በኋላ በጌታ ይሆናሉ። መዳን ሌላ አይደለም፣ በጌታ ስትሆን ስለምድን ነው ሌላ ነገር አይደለም። ትድና ጌታ ያድንም የሚል የለም ግን ሁለት ሶስት ነገሮች በአንድ ላይ እንድታደረግ የሚያደርግ ጌታ ውስጥ። ስለ ጌታ ውስጥ ያለ ሰው ዘጠና ቦታ ይረ ይረጋጋል ሰላም። በጣም ተቼ ያደረገኝ ደግሞ ይሁንዬ መጀመሪያ ነው መገለጥ ነው ስትል በጣም ነው ተቼ ያደረገኝ። ለምን መሰላችሁ ወዳጆች? አሁን ራሱ እየሰማችሁ ያላችሁ በግራ መጋባት ውስጥ ያላችሁ ሰዎች እስኪ ማለት እግዚአብሔር የግራ መጋባት አምላክ ካለ ሰው ነው ኮንፊውዝ ሊያደርግ የሚፈልገው በቃ በሆነ እንደዚህ እነዚህ መጽሐፎች ምናምን ይልሃል የሆነ መአት ሚሊየን መጽሐፍ ይደረድርብሃል። የሚያስፈልግህ አንድ መጽሐፍ ነው። ይሄ እውነትን የእውነትን መንገድ ለማግኘት ለህይወት በቂ ነው። በቃ ከዚህ ውጭ የሚያስፈልግ የለም። ነገር ግን ይህንን ብታነበው ራሱ በራስህ አይደለም መገለጥ ያስፈልገዋል። እግዚአብሔር ከገለጠለት ብቻ ነው ኢየሱስን የምታገኘው። እግዚአብሔር ያልገለጠለት ኢየሱስ ሊበራለት አይችልም። ኢየሱስ መገለጥ የሚፈልግ አዳኝ ግን ለሚጠይቀው ሰው ይገልጣል። አሁንም ኮንፊውዝ የሆናችሁ ሰዎች የትኛው ነው ወዴት ነው እንዴት ነው፣ እኛን አትመኑ፣ ዮኒን አትመኑ። ጸል ውስጥ በርከክ ክፍሉና ጌታ ሆይ ራስህን ግለጥልኝ በ ራሱን የሚገልጣ ምላለ ታውቃለህ። እውነትን አገኝ ቢባል እኮ ሰው እውነትን ፈልገን እናገኝ የሚባል ሁሉም ሃይማኖቶች ውስጥ እውነትን እንፈልግ አብረን እንሄድ ምናምን ይላሉ ግን እውነትን ሄደህ ማታቀው ከሆነ ብታገኘው ራሱ እሱ ነው ማለት አይችልም። አዲስ ኪዳን ላይ እኛ ጋር ግን እውነት ራሱ ነው መጥቶ እኔ ነኝ እውነት ያለው እኔን አም ዌይ በትሩዝ እኔ ነኝ መንገድ፣ እውነት፣ ህይወት እኔ ነኝ ያለ። ስለዚህ ይህንን ለማወቅ መገለጥ ይፈልጋል ታውቃለህ። የሆንዬ ጴጥሮስን ሶስት ዓመት ካስተማራቸው በኋላ ጌታ ኢየሱስ ሰዎች እኔን ማን ይላሉ አለ። ከዛ መልሱ በጣም ይገርመኛል። ቲክቶከሮች ይመስሉኛል አንዳንዶች ከነቢያት አንዱ ነው ይሉሃል፣ አሉ አሁንም የሚሉ ገብተው ነብይ ነው ብለው የሚመጡ ድሮም ነበሩ። ብርቅ እንዳይሆኑባቸው። ግን ስለ ኢየሱስ ያላቸው አመለካከት የእናንተን ድነትና አለመዳን ይወስነው። አንዳንዶች ከነቢያቱ አንዱ ነው ይላሉ፣ አንዳንዶች ኤልያስ ነ ይላሉ፣ አንዳንዶች እንትና ነ ይላሉ፣ እንትና ነ ይላሉ አሉ። ከዛ ኢየሱስ እናንተስ ማን እንደሆንኩ ትላላችሁ አላ። እናንተስ ማን እንደሆንኩ ትላላችሁ ሲላቸው ጴጥሮስ እንደዚህ አለ አንተ የእግዚአብሔር ልጅ ክርስቶስ። አሌሉያ! ኢየሱስ ምን እንደመለሰለት ታውቃላችሁ? ይህንን ስጋና ደም አልገለጠልህም። በሌላ ሰው ሊገልጥልህ የሚችለው ነገር አይደለም። በመንፈስ ቅዱስ ነው። አባት፣ የሰማዩ አባቴ ነው የገለጠልህ። ኢየሱስ መገለጥ የሚፈልግ እውነት ነው። መቶ ሰማንያ መጽሐፍ አንብብ የምታገኘው አይደለም። የመለሰው ሰውዬ ጴጥሮስ፣ የሚገርምህ ማንበብ መጻፍ አይችልም የጴጥሮስን መልእክት ራሱ የሚጽፈው ሌላ ሰው ነው ከጴጥሮስ እየሰማ። ኢየሱስ ግን ማንበብ መጻፍ ለማይችል ሰው ራሱ ይገለጣል። ስለዚህ እየሰማችሁ ያላችሁ ሰዎች በርከክ በሉና እግዚአብሔር ሆይ፣ ጌታ ሆይ ራስህን ግለጥልኝ፣ እውነተኛውን መንገድ አሳየኝ። ጌታ ሆይ እውነት የቱ ነው? አያም ኮ በቃ ግራ ተጋብቻለሁ በሉት። ግዴላችሁ ራሱን ይገልጥላቸዋል። ማንነቱን ያሳያቸዋል። ሰዎች ራሱ ይህንን በራስ አላመጣውም ይለዋቸዋል። በጣም ነው ደስ ያለኝ ኢየሱስ ጌታ ነው። አን ኢንፍሉዌንሻል ፐርሰን በጣም ኢንፍሉዌንስ አለ። በጣም ፐብሊክ ፊገር ነህ። እንዴት ነበር መተህ ለመናገር በቃ ኢየሱስን ተቀብያለሁ በጌታ ነኝ ለማለት ማለት ብዙ ትችቶች እንደሚኖሩ ምናምን ግልጽ ነው። ምክንያቱም ሰው እንደሚያወራ እርግጠኛ ነኝ። ገና ሳታወራ ብዙ ሰው ብዙ ነገር እንደሚል ታውቀዋለህ። ምክንያቱም ሶሻል ሚዲያ ላይ ዘመናት ስለቆየ ሀወዚት ሊያውም ወዲያው መታ አልፈራህም። ጌታን ለመናገር በቃ በክርስቶስ ሆኛለው ኑ ለማለት እንዴት ነበረ ነገሩ፣ ዲሲዥኑ ቲቹቲንክ ባውሬት። አሁንስ እስኪ ጌታ እየገባቸው ያሉ ብዙ ነገር የያዛቸው ሰዎች አሉ። በዘመድ ጓደኛ የሆነ ነገር የሚያውቁኝ ሰዎች የሆነ ነገር ቢሉት ምናምን እያሉ በፍርሃት ደግሞ ተደብቀው ያሉ አሁን ራሱ የሆነ በሌላ አካውንት እያዩ ያሉ አሉ። ይህ ሰውዬ ግን እያሉ ብዙ ሰዎች እንደሚያዩህ እርግጠኛ ነው ለእነሱስ ምን ትላቸዋለህ? ለአንተስ ዲሲዥኑ ምን ያህል ነበረ? የጌታን እውነት እርግጥ ነው እሱ በአደባባይ እርቃኑን ተሰቅሏል፣ ማንንም አላፈረም። አንተን ለማዳን ግን እስቲ ከኙቴ ላሰቦት ዮ ኤክስፒሪየንስ እና ለመሴጅ ደግሞ ዩሃፎት አበቁ። በጣም የሚደንቅ ነገር ክብሬ ያየሁት ክብሬ በኢየሱስ መሰደብ ወይ መተቸት ክብሬ እንደሆነ ነው። ወዲ አይገባኝ አይደል ነው በሌላ እኮ ተተችተናል። ምንም የክብር ጉዳይ አለ ሌላው የእውቅና ጉዳይ እንጂ ኢየሱስ ክብሬ እኮ እንዴት ነው ማልደሰተው እንዴት ነው ሰው የፈለገውን ቢለኝ በኢየሱስ ጉዳይ እማል ይህ ሰው ለኢየሱስ ጉዳይ ለኢየሱስ ተብሎ መሰደም ዊ ክብሬ እጅንታ ሌሎቻችሁ ለሚሰማችሁ ልንገራችሁ፣ ለሰው ማይቻለው ለእግዚአብሔር ይቻላል። ክብር ኢየሱስ ከሆነ ምንም ነገር አይጎልብም። አባ ስ እናቴ ማንም ሊያቆመው የማይችል ማንም ሞትን ድል አድርጎ የተነሳ ነው ክብሬ ብዬ የምገልጸው አሁን እኮ የዮኒ ማኛ ስም እንትን አደለም። ይጅቧ ምናምን አደለ ተሳዳቢ አደለም። ፓስተር እያሉ ነው የሚጠሩኝ እኮ ከስር ክብር እኮ ነው የሰጠኝ። ትቀልዳለ እንዴ እንዴት ብዬ ነው ወዲያው ጥምቡቅ ነው ያልኩት እንጂ ትቀልዳለ እንዴ አግኝቸው ስፈልገው አርባ ሰባት ዓመት የኖርኩትን ጌታ አግኝቸው እዴ ክብርን ያገኘሁበት ክብር ነው። ስድብ የሚባል እኔ ጋ ያልመጣሁ ለዛ ነው የማይታየኝ። ለዛ ነው የምደሰተው። በዛ ነው አንዳንድ ሞጆ ሲኖ ሪፖስት አድርጋለሁ፣ ገብቼ ራሱ ቀልዳለሁ። ክብር ነው የተገለጠልኝ እንደ ፓስተር እየተባልኩ የሆነ ሳሎን ማለት ነው። ገና ገና ብዙ ነገር አለ። ግን ለሌሎቻችሁ ለምትደነግጡ ቤተሰብ ምን ይለኛል እንትና ምን ይለኛል ምናምን፣ በጌታ ሆነ የሚጎልብ ነገር የለም። አብላጫውን የያዘ ሰው በስሜት ትጠላላችሁ ነው ፕሮቴስታንት ጌታን የተቀበለ በነገራችን ላይ ጴንጤ መሆን አያድን። ነግራችሁ አለ ማናቸው ጴንጤ ስለሆናቸው አድ ነው በጌታ መሆን ነው የሚያድን። ደሳ ደግሞ መንገድ ላይ ምንም ላይ ሲሰበር ጌታን ተቀበል እንጂ ጴንጤ ሆን የሚል አንድ ሰባኪ የለም። ኖሮም አያቅ አያቅም። ወደ ሃይማኖቴን ናልኝ አይልህም። ጴንጤ ከፍለው አይልህም። ሂድ የትም ቦታ ላይ ሄድ ጌታን ተቀበል የግል አዳኝ አድርገ ጌታን ብትቀበል ዘላለማዊ ህይወት ታገኛለ፣ እንጂ ና ጴንጤውን ና እንደዚሁን እንዲደረግል አለ የሚባል የለም። ፖለቲካ ነው የሚሰራው። ስለዚህ እኔ ክብሬን የተገለጠው በጌታ ክብር አግኝቻል። በፊትም የሚወደኝ ሚጠላ ነበረ፣ አሁንም ያን ያለው ምንም የተቀየረ ነገር የለም። እና እኔ ግን ምን አገኘው? ክብሬን አገኘው። እኔ የከበርኩት በጌታ እንጂ በሌላ ክብር ያላለ፣ በጌታ ክብር ያለ፣ በሌላ ነገር የከበርኩት ነገር ይሄ የሚያስፈራ አይደለም። እውነቱ ሲገባችሁ ነው። ለማስመሰል አይደለም። ለማስመሰል እወደዋለሁ ምናምን ብትሉ አይሆንም። ለማስመሰል አይደለም። ጌታ ሲገባችሁ ሲገለጥላችሁ፣ ቅድምም ብሏለ። ቤኪሻ መገለጥ በቃ ፈልጉት። የት ነው ያለው በሉት። ጌታ ይገለጣል። ጌታ መንገዱን በደንብ አድርጎ ይመራችኋል። ታስታውሳላችሁ፣ ገና ሳይወለድ ዮሴፍን ወደ ቤተልሔም ይዛቲድ ማርያም እጮኛህን ወደ የቤተልሔም ይዛቴድ ሲባል ምንድን ነው ያደርጋሉ? ሊወልድ እዛ በነበረበት ጊዜ ወልዷል ሲባል ማን የመራቸው? ቀጥታ እየመራቸው ይሆናል። የሚመራህን ይሰጣሉ፣ ይመራል። መልአክ ይመራሃል። ጌታን ስትፈልገው መሪ ይልክልሃል። ሸክማችሁ የከበደ ወደ ኔኑ ነው የሚለው በቃ ይመራል፣ ያደርገዋል። እና የሚበልጠውን ስለያዛቸው አትፍሩ፣ የሚበልጠው ነው የተያዘው ጌታን ይዞ ያፈረ የለም። በፈለግከው ውሰደኝ ዘመዱን ይዞ ያፈራል። ከሚስቱ ጋር ተጣልቶ ጉዱም ይወጣል። ምንም ይላል ጌታን ይዞ በጌታ ያፈረ ግን አላቅ ስ ኖዲ ጌታን ይዞ የሚያፍርበት ማንም ስለሌለ፣ ስለዚህ እፍረቴ ሳይሆን ክብሬ ያገኘሁበት እዚህ ጋር ይስተካከል። ከብሬበታለሁ በጌታ ስለዚህ ያን ያለኝ ምንም ያስደነገጠኝ ነገር የለም። እግዚአብሔር ይባረክ። እሱን ነው የምለው። እዚህ ጋር በነገራችሁ ላይ የተሰበሰብነው ነው ወዳጆች የማርያም ጠላቶች ሳንሆን የማርያም እውነተኛ ወዳጆች። ማርያምን የሚወድ ማርያም የምትለውን የሚያደርግ ነው። ማርያም ሄደው በጠየቋት ጊዜ እርሱ የሚላችሁን አድርጉ ነው ያለችው። እርሱ የሚላችሁን ሁሉ አድርጉ። እኛ ማርያምን በጣም ስለምንወዳት የምትለውን ስለሰማን ነው። ኢየሱስን እየሰማን ያለ ነው። ማርያም ጋር እውነተኛ መጣችሁ ከሆነ ህዝብ አልሰማሽም አንቺ እንዲያልሽ ሆን ብለን አይ አንቺ የምትይውን ነው እንትን የምለው እሷ በመድኃኒት የአምላክ ሐሴት አደርጋለሁ ነፍሴ የጌታን ታከብረዋለች። ሐሴት የምታደርገው በጌታዋ ነው። ማርያም የጠቆመችህ ወደ ኢየሱስ ነው። ሁሉም ይጠቁመው ወደ ኢየሱስ ነው። የሰማይ አባቱም እግዚአብሔር ሰማይን ዝቅ አድርጎ ትዝ ካላችሁ በዛ ተራራ ጴጥሮስ ሶስት ዳሶች እንስራ፣ አንድ ለኤልያስ፣ አንድ ለሙሴ፣ አንድ ለጌታ ሲሉት እግዚአብሔር አባቱም የሰማይ አባቱም ወርዶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙ ነው ያለው። የሰማይ አባቱም ኢየሱስን ስሙ ነው ያለው። ምድራዊ የምድር እናቱም እሱን የሚላችሁን አድርጉ ነው ያለችው። ሁሉም ጋር ብትሄዱ የምር የምትወዷቸው ከሆነ ቅዱሳንም ሕግና ነቢያትም የሚጠቁሙት ወደ ኢየሱስ ነው። እያወራን ያለነው የእውነተኛ የቅዱሳን ወዳጆች፣ እውነተኛ የማርያም ወዳጆች ነው። እውነተኛ አሲዛለው ከእናንተ በላይ እኛ እንወዳታለን። ማርያም ነው የምትለውን የምንሰማው እኛ ነን። ስለወደድናት ነው ልጇን እየሰማን ያለ ነው። ስለወደድናት ነው። በእኔ በቀር እኔ መንገድና እውነት ህይወትም ነኝ፣ በእኔ በቀር ወደ አብ የሚሄድ የለም አላለን? እሷ ስሙት አለችን። ስንሰማው እሱ እኔ ነኝ አለ። ምን እናድርግ? ምን እናድርግ? ስለዚህ አትቤዥም፣ የዓለም ቤዛ ኢየሱስ ነው ምናምን ስንል እየጠላን እንዳይመስላችሁ። ብቸኛው ቤዛ ሊሆን የሚችለው ሄዳችሁ፣ መጽሐፈ ሩትን ማንበብ ትችላላችሁ። መጽሐፈ ሩት ላይ ሩት በድህነት ውስጥ ነበረች፣ እየቃረመች ነበረች። ሊቤዣት የሚችለው አንድ በራሱ ባለጠጋ የሆነ ነው። በራሱ ንጹሕ ሌላን ሰው ሊቤዥ የሚችለው በራሱ ንጹሕ የሆነ ሰው ነው። አንደኛ ዘመድ መሆን አለበት ይላል መጽሐፍ ቅዱስ። ዘመድ መሆን ማለት ከእኛ እንዳንዱ። ለዛ ነው ጌታችን ሰው የሆነልን ከእኛ እንዳንዱ ለመሆን እኛን ለመቤዠት ነው፣ ከሰማይ ድረስ የመጣው ሲቤዣን እሳ የእሱ የሆነ ነገር ሁሉ የኛን ሆነው። ሩትን ቦኤዝ ሲቤዣት ሆንዬ ምን እንደሆነ ታውቃለ። ሩት ከዛች ሰዓት ጀምሮ ድህነቷ በቃ ትቃርም የነበረች እንትንትል የነበረች የዛች ሰዓት የቦኤዝን እርሻ ትቃርም ነበር። ከዛች ደቂቃ ጀምሮ ግን ቦኤዝን ካገባች ጀምሮ የቦኤዝ እርሻ የራሷ ሆኗል። እኔና እናንተንም ጌታችን ኢየሱስ ክርስቶስ ተቤዥቶናል ስንል ኃጢአታችንን አስቀርቶ ጽድቁን ሰጥቶናል። ከዚህ በኋላ የኢየሱስ ጽድቅ የኛ ሆኗል በራሳችን ጽድቅ እየተመቃን አይደለም። ለዛ ነው ሊቤዥን የሚችለው እሷም እንዳለችው ነፍሴ ጌታን ታከብረዋለች በመድኃኒቴ እንዳለችው ብቸኛ ሊቤዥ የሚችለው ንጹህ የሆነ ኃጢአት የሌለበት ጌታችን ኢየሱስ ስለሆነ ነው። ዮኒዬም የሆነ ነገር ልበል፣ እዚች ጋር ረባክበል የሆነ ነገር ልበል። መቼ ምን ነኝ ክቡር ስፋ ናትና ልጁ እያልኩ ራሱ ብዙ ጊዜ የምታወቅበት ብዙ ሰ ያገኛል። በዛና ቆም ብላችሁ አስቡ፣ አያችሁ ስለ ኢየሱስ ሲሰበክ ሁልጊዜ እንደ አምላክ ፊት ለፊት የምታመጡት ቅድስት ድንግል ማርያም ነው። ለመከራከሪያ የምታመጡት ፖይንት እራሱ እጅግ ያሳዝናል። በጣም የሚያሳዝነው ፖይንት ይሄ ነው። አየ ስለ ኢየሱስ ክርስቶስ ስታወራ እንደ መደራደሪያ ሀሳብ አድርገው የሚያመጡት ቅድስት ድንግል ማርያም ነው። እሷን ፕሮቴስታንት ወንድምና ህዝብ እህቶች የሚጠሉ አስመስለው ፒክቸር ተደርጓል። ይሄ ስለ ክርስቶስ ሲወራ የክርስቶስ ከመጽሐፍ ቅዱስ የምታወሩ ስህተት ነው ብሎ ቢሉ እስማማለሁ እስማማለሁ። ይህ ስህተት ነው፣ ይህ ስህተት ነው። መጽሐፍ ቅዱስ እየጠቅሱ ደቡል ኔቨር ሰይደ ታፔላ ነው የሚለጠፍልኝ። ምን አይነት ታፔላ? የማርያም ጠላት ስ ዱ ኢየሱስ ክርስቶስን ሰበክ ለብቻው ማለት አንተ የማርያም ጠላት ነ ተብሎ ተቀምጧል። ዋይ፣ ለምን ብሎ የሚጠይቅ የለም? ኢየሱስ ሲሰበክ አብራ አድርገውታል። እንዴት እነግረሃለሁ ደጋግ አባታችን ወይ ሲባል ተፈልጎ ተመጦ እናታችን ሆይ ተብሎ፣ እንግዲህ ኪዳነ ምሕረት የሚባለው ማን ነበር? ኪዳነ ምሕረት የሰጠው የጌታ ነው፣ ግን ለእሷ ነው የተሰጠ። በኪዳኑ የማረን እሱ እንጂ እሷ አደለች። ተሰጥቷል። ገባ። ኪዳነ ምሕረት ተብሏል። የእሱ ስም ለእሷ ተሰጥቷል። በቅድስናው እግዚአብሔር አምላክ የሰጣትን ወስደው በቅድስና ያለምንም ስራዋ አንድም ስራ ሳትሰራ እንዲሁ ያጸደቃትን እነሱ ኪዳነ ምሕረት ብለው ቁጭ አድርገውታል። አስተምረውናል ሰውን ልትፈርድበት አችልም ከስር መሰረት ሲያስተምሩን እናት እናት እናት እየተባለች እናት መሆኗን የሚክድ ፕሮቴስታንት ሆኖ ቅድስት ድንግል ማርያምን የሚጠላ ጴንጤ ሊሆን አይችልም አይሆንም መቼ አይሆንም ከቃል ውጭ ግን ጴንጤ ማለት አይችልም ዘ ዲፍረንስ ከቃል ውጭ ቤዛይት ዓለም አሁን ለምሳሌ የዓለም ቤዛ ነው ኢየሱስ ክርስቶስ ሲባል ቤዛይት ዓለም ገባ እግዚኦ ማርና ክርስቶስ ስትል እግዚኦ በንተክስነ ማርያም አርነ ክርስቶስ ትላለህ። ኤኔጥን ስለ ክርስቶስ ስትል እሷን አጠገብ ካላደረግ አንቴ ማርያም ጠላት ዳቡት ቴን ገባ። ስለዚህ አሮን ብሌም እንደሱ ብሎ አስተምሯቸው ብሬንዋሽ ዋሽ የተደረገን ጭንቅላት ቀስ እያለ በሂደት ማስተዋል ሲጀመር ማየት ሲጀመር ይስተካከላል እንጂ እዚህ ውስጥ የሚጽፉል እንደዛ ነው። ሁልጊዜ እኔ ነኝ የምለው የነበረው አንድ ሰው የኦርቶዶክስ ክብሩ ይስፋ እናትና ልጁ ስትቆ ነው የሚያምርብን። ነው መጽሐፍ ቅዱስ ላይ የለም እኮ አይልም። ፈጥሬ ለባህሉ ድምቀት ገብተዋል ያልኩትን ማጣፈጫ አድርገዋል። ግን ስህተት ነው የሚሉኝ በብዛት፣ ቅድምም ተናግሬያለሁ። ፕሮቴስታንት ወንድም እናቶቼ አይባልም ይሁን፣ መጽሐፍ ቅዱሳዊ አይደለም፣ ፍጡርና ፈጣሪ አንድ ላይ አይመሰገንም። ገባ? ፍጡርና ፈጣሪ አንድ ላይ አይሆንም እያሉ የሚሉ ፕሮቴስታንት ወንድም እናቶቼ ናቸው። ስለዚህ አሁንም ብዙ ነገር ቢባል የማርያም ጠል ናቸው ተብሎ ተጽፏል። እያንዳንዱና ማርያምን የሚጠላናል እንዴ በቀላሉ እኔ ፔጅ ላይ አስረዳሁትና ይሄም በመገለጥ የሚመጣ ነው ምል። ቅድስት ድንግል ማርያም ኢየሱስን የወለደች ጊዜ መጥተው የሰገዱለትም ስጦታ የሰጡትም ለሱ ነው። እንግዲህ ያጠገቡ ነበረች፣ የክብር ስግደት ለምን አልሰገዱላት? አዎን ነው። ይሄን የሚጠይቅ የለም። እስቲ አያስዘም አብሯት ነበረ። ህፃን ነው በህፃነቱ እንኳን ወለድሽ ተብሎ ለእሷ ነበር መሰገድ የነበርባት። አ ክብር እንኳን ስለወለድሽልን እናመሰግነሻለን ብለው ለእሷ ግር ነበር መደፋት የነበርባቸው። የክብርም ቢሆን ገባ መጽሐፍ ቅዱስ አይኖ መንቀሳቀሻ ቦታ የለም። ዛኔ ነው ተሰግዶላታል ትላለህ። እኔም አንተም ሁላችንም ትውልዱላ መስገዳለ እዛ ወልዳ የመጣችበት ቦታ ላይ ምንድን ያ ወርቅ አመጡለት ይላል፣ እጣን አመጡለት ይላል፣ ሌላም ነገር አመጡለት ሰገዱለትም ይላል። ሰገዱለት ለማን? ለህፃኑ፣ ለሱ ለሱ። አይልም ለሱ ሰገዱለት ነው የሚለው። ስለዚህ ስግደት የሚያስፈልገው ለጌታ ብቻ። ለማንም ልሰግዳ ልታከብር ትችላለህ። የሚሰገድለት ፍጡር የለም። ለጌታና ለጌታ መዝሙር ውስጥ መዝሙር የክብር ነው ይላሉ። ነ ስታ ስታ እንተዋወቃለን። ለምንድን ነው የምንዋሸው? ቀድሞ አፍ ላይ የሚመጣው የጌታ ስም ካልሆነ አዳኝን አልተቀበልክም አዳኝን ስትቀበል ነው ጌታን የምትለው፣ ኢየሱስን የምትለው አዳኝህ ስለሆነ ነው። በብዛት አሁን የሚካኤል ባሪያ ብለው የሚጽፍላ አለ፣ ከስር የድንግል ባሪያ ነኝ ብሎ የሚል አለ። ባሪያ ከሆን ጌታን ማለት ያ ያልከው ጌታ አሁን፣ የጌታ ባሪያ ብለ ብትጽፍ አንደርስታይ እንጂ ጌታ ነው። የሚካኤል ባሪያ፣ የገብርኤል ባሪያ፣ የድንግል ባሪያ እያሉ ይጽፋል። አምላካቸው ሳይታወቃቸው ነው፣ አውቀው አይደለም። አያስተምሯቸው ወንጌል የለም እንዳልኩ አራት ሰዓት አምስት ሰዓት ቅዳሴ አለ። ቆመ ተቆማል። ምንም ትርጉሙ ሳይገባ ከዛ ሰላሳ ደቂቃ የማይሞላ የቁርባኑ ሰዓት ላይ ወንጌል ተብሎ ያወሩልሃል። ደክሟል። ደንዝዛል። የፈለጉትን ብለው ብሄድ የምትሰማው ነገር የለም። ይሄ ፋክት የሆነ ነገር ነው። ካልሆነ እኔም ታዘቡኝ። ፕሮቴስታንት ወንድሞቼ ኦርቶዶክስ ቤተ ክርስቲያን ሂዱ። ቅዳሴ የሆኔም ለምን ያህል ደቂቃ ወንጌል ለሚሰበክ የዛኔ እናወራል። ሰላሳ ደቂቃ የማይሞላ ወንጌል በሙሉ ዓለም ይሰበክ ይባላል። ቅዳሴ ነው የምን ስርዓት፣ በህግ ለመዳን ልክ በገዛ ስጋው የሚድን መስሎ ምን ያስተምርሃል? ያለሆነ ነገር ያደርጋል። እና አሁንም እላችሁ ቅድስ ድንግል ማርያምን መውደድ ይቻላል። መውደድ ሁላችንም እንድንወዳት እንኳን ቅድስ ድንግል ማርያምን ጠላቶቻችሁን ውደዱ ነው መጽሐፍ ቅዱስ የሚለው ጠላት እንኳን ቅድስ ድንግል ማርያምን የጌታን እናት፣ ጠላታችሁን ውደዱ የሚል መጽሐፍ ቅዱስ ተሸክሞ ሙሉ ጴንጤ ቅድስ ድንግል ማርያም መጥላት የሚችል ጴንጤ የለም። ኢምፓስብል። ያ ፖለቲካው ተበልቶበታል። ማርያምን የካደይ የተባለ ፖለቲካ የሚሰራው ስ ደር ስ ና ገን ሃፕን ኒሞ ጠላትን ውደድ የተባለ ጴንጤ ቅድስ ድንግል ማርያምን ሊጠላ የሚችልበት ፖለቲካ ዘመን አክትሟል። አይሆንም። እማርጓት ምን መሰለ አማላጅና ስትል ና ጻፍልኝ ይልል ግለጠልኝ ይልል ጥያቄ እንዳምንል ማማለዷ ፍጡራን የተባሉ ማማለዳቸውን እንዳምንልህ መጽሐፍ ቅዱስ ላይ ጠቀስልኝ። እዚህ ዚህ ቦታ በላይ አምናልህ ይላል። ዲፍረንስ እውቀት ያላቸው ሰዎች በእውቀት ነው ውይይት የሚያደርጉ። በእውቀት አንድ ቦታ የተጻፈ ካለ አንድ ከመጽሐፍ ቅዱስ በሙሉ ነው የምለው፣ ይሄ ሁላ ጴንጤ ኦርቶዶክስ ይሆናል። አንድ ማርያም ታማልዳለች የሚል ጥቅስ ያመጣ ጊዜ ሙሉ ይሄ ጴንጤ ይቀርታ ጠይቀ ኦርቶዶክስ ይሆናል። ከዚህ በላይ ምን አይነት ነገር ይበል፣ ጴንጤ አንድ ኮን ሁለት አይደለም፣ ሶስት አይደለም፣ አራት አይደለም። እሺ ሩብ አንዱ ይቅር ሩቧን፣ የሚል ካለ ሩብ የሰናፍጭ የምታለዋን ጭምጭምታ ካለ ታማልዳለች ው ጴንጤ ምን ያደርጋል ሙሉ ኦርቶዶክስ። ከሌለ ግን ምን ያርግ በግድ የሌለውን በጉልበት ምን በጉልበት ጥላ በጉልበት እንዲያርግ ይሆነ ጌታ። ስለዚህ አሁንም ምላችሁ ጠላቶቻችሁን ውደዱ የሚል ወንጌል እየሰበኩ ቅድስት ድንግል ማርያምን ጠላ የካዱ ናቸው ማለት። ምናልባት እኔ ከጄ ፈጣሪ አድርጊያት እኩል ሳመሰግና ነበር እኔ ነበር ካያቸው ካጂ ኔ ነበር እኩል ከጌታ እኩል ክብር ሰጥቼ ከጌታ እኩል ምስጋና የማቀርበው እኔ ነበር። ስለዚህ የውሸት ፍቅር የማየው ነገር ነው። እና የማያዛለት ጸሎት ለቅስፈት ይባላል እና ያ ስላለ እንዳታስብ ይሄ ትክክለኛ መልስ ነው። አንድ መልስ ነው። አንድ በጉልበት ሳይሆን አንድ መልስ። ታማልዳለች ሌሎችም ያማልዳሉ የሚል የተጻፈ ካለ አምጡና በቃ ጴንጤነት ይቁ። ይሄ ነው ቅድምም ስለነበረ፣ አየህ፣ ስለ ጌታ ሲወራ ኮምፔር የሚያደርጉ ከፍጡራን ጋር አብሮ መጠራት ያለበት። ፍጡራን ላይ ነው ፎከስ የተደረገ የሚያሳዝን ለዛ እኩል ለማድረግ የእሱም ቦታ ለማስወሰድ ሁሉን ነገር ሁሉን ይችላል ካልኩኝ፣ እኔ አንድ ሰው አሁን ለምሳሌ የሆነ ሬስቶራንት ገባለ። ይቅርታ አጠር አድርጌ ነው። ሊስቱ ሁላ ተጽፏል። እዛ ሬስቶራንት ውስጥ ሊስቱ የምግቡ ሜኑ ኤቭሪቲን ተጽፏል። እዛ ውስጥ ያለው በሙሉ አለ ተብሎ ነው የተባለው። ገባ፣ ሁሉን ይችላል ምን የዘስከው በሙሉ ነገር አለ። እግዚአብሔር አንድ ልጁን ሲልከው ኢየሱስ ክርስቶስን ይህን አለም በሙሉ በሱ እንደሚድን አድርጎ ነው የላከው በምን አድርጎ በማስታረቅ ትልቁ እሱ ካላስታረቀ ሌላ የሚያስታርቅ ካለ ለምን መጣ? ይሄን ጥያቄ የሚመለስ የለም እኮ። ፎ ዌይ ሚሌን አይነት አስተራቂ ካለኝ ከጌታ የሚያገናኘኝ ካለ ምን አንድያ ልጁ የሚወደውን ልጁ ነው ለምን ላከ? ይህን መመለስ አይፈለግም። ለምን መነገጃ ስለሆነ፣ ዮኒ ጋር ቢዝነስ ያ ነው። አሁንም እንዳልኩ ሬስቶራንቱን እዛ ውስጥ ሙሉ ኩክ ያደርግላል ሙሉን ነገር ነው ስትገባ እዛ ልትበላ ከፍለ ልትገባ ክፍያው ምንድን ነው? ዋጋ የተከፈለው ነው ገንዘብ ገንዘብ የእኛ ገንዘብ ኢየሱስ ክርስቶስ ነው ክፍያው። ክፍያውን ከከፈልክ በኋላ ኦርደር አድርጌ የምታመጣውን በሙሉ እንደፈለግኩ ብበላ ጠይቀኝ ጥያቄ የለ። ስለዚህ አሁን the biggest problem ያንን አይደለም፣ ተፈላጊነቱ ያ እየተፈለገ አይደለም፣ ያ እየተፈለገ አይደለም፣ ዋናው እየተፈለገ አይደለም። የዋናውን ስራ የሚሰሩ አለው ብለው ሽንጣቸውን ገትረው የሚከራከሩላቸው ሰዎች መጥተዋል። እግዚአብሔር ያሳየ እግዚአብሔርን ኢየሱስ ክርስቶስን ከሴጣን ጋር አስታርቃለሁ የሚሉ ሰዎች አሉ። ከኔ ኢማጂን ሴጣንና እግዚአብሔርን ኢየሱስን አስታርቃለሁ። እንዲያውም ሴጣን ተበተ ይላል። ሴጣን አመፀኛ ስለሆነ ቢያል እግዚአብሔር ይገስጻቸው። ይህን ያህል በድፍረት የሚናገሩ ሰዎች አሉ። ከኢየሱስ ክርስቶስ በላይ ሰው ሆኖ እኔ ላስታርቃችሁ ተብሎ እና ያ ስለሆነ ነው። አየ ኮምፔር የሚያደርጉ ከሰው ጋር ነው። ኮምፔር የሚያደርጉ ከሰው ጋር ነው እና እባካችሁ፣ አንዳንዴ ቆም ብሎ ማሰብ መልካም ነው። ይህን ማለት ፈልጋለሁ።